ቤተሰብ ሩታ ይኸው ለአብርሽ እየዘፈነችለት መታለች፣ በቲክቶክ ማለት ነው። ይኸው ዛሬ ይለምነኛል አገር ያውቅልኝ የሚል ዘፈን እንግዲህ እየዘፈነች መታለች ማለት ነው። እውነት ለመናገር ተይ ተይ ሩታዬ፣ እውነት ተረጋግታችሁ ነገሮቹን ፊቱ ውስጥ አንችም አትግቢ። እሱም እሊ ውስጥ አይገባ። እውነት ተነጋግራቸው ብትፈጡ ጥሩ ነው። ልጁን ደግሞ በፍቅር ብታሳድጉ ደስ ይለኛል። እውነት ለመናገር አይመስላችሁም? ቤተሰብ እስቲ በኮመንት ሀሳብ አስተያየታችሁን ጻፉልኝ ማለት ነው። እንደኔ ግራ የተገባችሁ ሰዎች አላችሁ? ሩተይተይተ እውነት አትጨካከኑ። ልጅ በፍቅር ስታሳድጉ ነው ደስ የሚለው ከምንም በላይ ማለት ነው። እና አዎ ያለፈን ነገር አልፏል። እንግዲህ ያው ሁሉም ሰው የሚያውቅ ነገር ነው በጣም በጊዜ ብዙ ነገር አድርጎሻል ተጫውቶብሻል አሁን ግን ልጅ ከመጣ በኋላ ልጄ ልጄ ማለቱን ያስገርሞኛል እውነት ለመናገር ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ ዳና ናቸው የኔ ዳና ኔ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦቼ እንግዲህ ዛሬ ወደ ቲክቶክ ዞር ዞር ዞር ዞር ብዬ ሳይ ሩታዬ በቲክቶክ ቪዲዮ ለቃለች በአብርሽ ላይ ማለት ነው። እና እውነት ብትከባበሩ መልካም ነው ብዬ አስባለሁ። ሩታዬ አንቺም ተያይለኛ አቶኝ ነገሮቹን በቃ ሁለታቸውን ቆም ብላቸው አስቡ። አንድ ውሃ ሲሆን አንዱ እሳት ሲሆን አንዱ ውሃ ሲሆን ነው ደስ የምለው። አንቺም እዛ ጋር ሌላ ታሪክ ውስጥ ከገባሽ፣ እሱ ኢሊ ውስጥ ከገባ ይሄ እኔ እንጃ፣ ወደ ሌላ ነገርም ትገባላችሁ ብዬ አስባለሁ። እውነት ለመናገር ታይታይ ለጠላትሽ እጅሽን አትስጪ። ታይ በጣም ብዙ ሰዎች እናንተ መጣላት እናንተ አንድ ላይ እንዳይሆኑ የማይፈልጉ ሰዎች አሉ። ለነሱ ጠላት፣ ለአንቺ ጠላት ደግሞ እጅሽን አትስጪ። ብዙ የአንቺ ጠላቶች አሉ ከጎንሽ ማለት ነው። ጎደኛ ሆኖ የእናንተ አርቦ አንድ ላይ እንዳትሆኑ ማይፈልጉ እነዚህ ምን እንደም ምለው አላቅም። በእውነት ቤተሰብ በጣም እንጃ፣ በምን ቃል ነው የምናገራቸው። ግን በጣም ስንት አስመሳይ፣ በተለይ በሩታ እጅ የበሉ ስንት አስመሳይ ሰዎች አሉ ግን በዚህ ልክ ለጠላቶች እጃቸውን ባትሰጡ ጥሩ ነው። እንዲ ጠላቶቻችሁን ብታስደስጡ ጥሩ ነው። በፍቅር ልጅ ብታሳድጉ ጥሩ ነው። በልጅ መሀል ውስጥ ሆናችሁ መጣላት፣ ልጅ ደግሞ የእንጭቅጭቅ አይቶ እንዴት ነው የሚያድጉ? እውነት ለልጅ አእምሮ ትንሽ ብታስቡ ጥሩ ነው። አላቅም ብቻ ምን ማለት እንዳለብኝ ማለት ነው። በፍቅር ብታሳድጉ ነው ደስ የሚለኝ ማለት ነው። እሊ አትገባቡ እንግዲህ። ሩታዬ ዛሬ በቲክቶክ መታለች ቤተሰብ ማለት ነው። እኔ አላቅም እውነት። ሩታዬ እንግዲህ በጣም ተናዳለች እውነት። ትላንትና በጣም ነው በቃ ሀርድን የሆነችው ማለት ነው። ብዙ ነገር እንደተደረገች እኮ ታውቃላችሁ፣ ማንም ሰው ያውቃል። እና በቃ ሩታዬ እንግዲህ ዛሬ በአርብሽ ላይ ቪዲዮ ሰርታለች ዛሬ ማለት ነው። አሁን አንተ ለምነኛለ አገር ያውቃል። የመዘፈን ዘፈነችው ማለት ነው ቤተሰብ ብቻ አላቅም። እሊ ባትገባቡ ብትከባበሩ ጥሩ ነው። ካልቻላችሁ በቃ ቤተሰቦቻችሁም ቤተሰብ ቢገባ እናንት አንድ ቢያደርጋቸው ጥሩ ነው ብዬ አስባለሁ። ተይ ተይ ተይ ጥሩ አይደለም። እሊ አትግቢ አንቺም እሱም እሊ ውስጥ ነው። አንቺም እሊ ውስጥ ነሽ። ስለዚህ እሊ የተግባባችሁ እንዴት ነው? አንድ ላይ መሆን የምትችሉ ልጅ ደግሞ ባላ ንንጃ አ ልጅ ደግሞ ካላባት ማሳደግ ይቻላል። እንደ ቤተሰብ አራይ ከብደበስ ማም ን ያላቅ ምን እንደገባባቸው ብዛንድሮ ማለት ነው እና እንዶ ደና ሆናችሁ ትመጣላችሁ ስንል እናንተ እና ለማንኛውም ቤተሰብ ቪዲዮ ከወደዳችሁ ላይ